ክፍል አራት፣ የስልጣኔ እድገትና ትምህርት። ባለፈው ጊዜ የስልጣኔ ዘይቤና ትምህርት በሚል አርዕስት ስናገር የመጀመሪያውን ብቻ አስቀድሞ ለመረዳት ሙከራ አድርጌ ሁለተኛውን ማለት ትምህርትን ሳልነካው ትቸው ነበር። በዝንጋኤ የተደረገ አይደለም፤ የሚገባውን ትርጓሜ በሚገባው ቦታ እንዲያገኝ በማሰብ ነው። ሐሳቦች በህሊናችን ውስጥ በቅደም ተከተል ስነ ስርዓት የተወሰነ ቦታ አላቸው፣ ሰንሰለታዊ ግንኙነት ያላቸው ናቸው። ስለዚህ ተቀዳሚውን ደህና አድርጎ ማወቅ ተከታዩን በቀላሉ ለመረዳት ያስችላል። ለትምህርት ዘይቤ ተቀዳሚ መስሎ የታየኝ የስልጣኔ ዘይቤ ነበር። እሱን አስቀድሞ ለመተንተንና የነገሩን እውነተኛ ባህሪ ለመረዳት ትንሽ ሙከራ አድርጌ ከሚቀጥለው ውሳኔ ደርሼ ነበር። ስልጣኔ ማለት መጀመሪያ ሰው በገዛ ራሱ ውስጥ በአምሳለ ዘር ተደብቀው ያሉትን ሀብታት መርምሮ ተረድቶ ካወቃቸው በኋላ እነሱን በማሳደግ ቀጥሎም በመካከላቸው ስነ ስርዓት መስርቶ ዝቅተኛውን ለከፍተኛው አስገዝቶ፣ ማለት የስሜትን ወይም የፍትወትን ዓለም አርቆ ገርቶ ለህሊናው ያስገበረ እንደሆነ በገዛ ራሱ ላይ ስልጣን ያለው እንደሆነ የሚሰጠው ቅጽል ነው። ሁለተኛው በዙሪያው ያሉትን የቅርቡንም የሩቁንም አለማት መርምሮ ስር መሰረታቸውን ለማወቅ ጥሮ ግሮ የሚተዳደሩበትን ህግጋት በማወቅ ለራሱ እንዲያገለግሉ ለማድረግ ለማስገበር የሚያደርገው ጥረትና ከዚህም ጥረት የተገኙት በብዙ ስልት ተከማችተው የሚገኙት እውቀቶች ስልጣኔ ወይም የስልጣኔ ሀብታት ተብለው ይጠራሉ። የመጀመሪያውን መስክ በመከተል ነፍሳዊ፣ ሮማዊ ሊቅ ከልቱራ አኒሚ ያለውን መንፈሳዊ፣ ህሊናዊ ወይም ውስጣዊ ስልጣኔ ብለነዋል። ሁለተኛው መስክ አካላዊ ስነ ፍጥረታዊ አፋዊ ስልጣኔ ብለነዋል። በዚህ ሀሳብ መሰረት በከፍተኛ ትምህርት ቤቶች የሚሰጡ ትምህርቶች ሁሉ በሁለት ትልልቅ ክፍሎች ይከፈላሉ። የመጀመሪያውን ክፍል እንግሊዘኛ ተናጋሪው የዓለም ክፍል ሞራል ሳይንስስ ይላቸዋል፣ የሥነ ምግባር እውቀቶች ማለት ነው። በጀርመንኛ ቋንቋ ያላቸው አጠራር የተከተልን እንደሆነ ግን የመንፈስ ወይም መንፈሳዊያን እውቀቶች ትምህርቶች ልንላቸው እንችላለን። እሊህም ታሪክ፣ ህግ፣ ቁጠባ፣ ስነ ጽሁፍ፣ ቃለ እግዚአብሔርና የመሰሉትም ናቸው። ሁለተኛው ክፍል ፈረንጆች ናቹራል ሳይንስስ የሚሏቸው ናቸው። የሥነ ፍጥረት እውቀቶች ልንላቸው እንችላለን። እጽዋቱን፣ ፍሬያቱን፣ አፈሩን፣ ድንጋዩን፣ አየሩን፣ የብሱን፣ ባህሩን ምኑ ተቆጥሮ እንዲያው በጠቅላላው ጉልህ አካል ያለውን ነገርና የህላዊን ህግጋት የሚመረምሩ እውቀቶች ናቸው። ብዙዎቹ ሰዎች ሶስተኛ ክፍል ብለው የሚጠሯቸው እውቀቶች አሉ። እነዚህም ቴክኒካል ሳይንስስ የሚባሉት ናቸው። የተግባረ ዕድ እውቀቶች እንበላቸው። እሊህን እውቀቶች ምንም እንኳ ዋጋቸው በጣም ከፍ ያለ ቢሆን፣ የሁለተኛው ክፍል እውቀት ዘርፍ አድርጌ ለመረዳት እፈልጋለሁ። ምክንያቱም የማይለያይ ግንኙነት ስላላቸው ነው። ተግባረ ዕድ ያለ ስነ ፍጥረት እውቀት ምንም ሊሆን አይችልም። ይህን ለመረዳት ብዙ አስቸጋሪ አይደለም። ባለፉት ወራት በየጊዜው በጋዜጦች ላይ ወደ ጠፈር ስለሚወረወሩት መንኮራኩሮች የምናነባቸው ዜናዎች ይበቁናል። ስፑትኒክንም ሆነ ወይም ኤክስፕሎረርን ለመውሮር ሁለት አይነት ሰዎች አብረው ሰርተዋል። አንደኛው ከምድር እስከ ከዋክብት ወይም ሌሎች አካላት ድረስ ያሉትን ቦታዎችና ሁኔታዎች የሚመረምር ነው። ሁለተኛው ደግሞ በአንደኛው እውቀት ተመርኩዞ ለቦታው የሚስማማ መንኮራኩር የሚገነባ ነው። ለመንኮራኩሩ በምድር ዙሪያ መዞር የሁለቱም እውቀት መተባበር አስፈላጊ ነው። በዚህ ምክንያት ሁለተኛውን የአንደኛው ዘርፍ አድርጎ መመልከት ስህተት አይመስለኝም። ስለዚህ ነገር ይህ ይበቃል። ከዚህ ተራ የማይገቡ ሌሎች ከፍ ያለ ዋጋ ያላቸው የሰው ልጅ ሙያዎች አሉ። እውቀት ብላቸው ስህተት ይሆናል፣ ሀብታት ማለት ይሻላል። ምክንያቱም መንብዛም በጥረት የሚገኙ አይደሉም፣ የእግዜር ወይም የኔቸር ስጦታዎች ናቸው። ከድምጽ ከቀለምና ከቅርጽ ጋር የተያያዙ ናቸው። ዜማ፣ ሙዚቃ፣ ስዕል ህንፃና ሌሎችም ናቸው። ፈረንጆች ፋይን አርትስ ሲሏቸዋል። የውበት ጥበብ ማለት ነው። ውበት ለሚባለው ረቂቅ ሀሳብ አካል ፈጥረው የሚታይ የሚዳሰስ የሚሰማ ያደርጉታል። እጅግ የላቀ ተግባር ነው። በዚህ አራት አንጻር ባለው መስክ የሰው ልጅ ጥሮ ግሮ ያስገኛቸው የመንፈሱ የክንዱ ፍሬዎች ስልጣኔ ይባላሉ። ሰው እስከ ዛሬ ድረስ በሁሉም በኩል ሲጋደል ሲታገል ነው የኖረው። ለወደፊትም ቢሆን ምን ጊዜም ማያቋረጥም የስልጣኔ መንገድ መቆሚያዎች እንጂ መጨረሻ ጣቢያ የላቸውም። መድረሻ የሌለው ጉዞ ነው። ስለዚህ እውነተኛ ሰው በመንገድ ላይ በመጓዝ ላይ በመራመድ ላይ በመሻሻል ላይ የሚገኝ ህላወይ ነው። በመንፈስ አስተያየት ሰው ቀዋሚ አድራሻ እያለው የሌለው ፍጥረት ነው። በማዕከላዊ ሁኔታ ነዋሪ ነው። በዓለም የመጀመሪያም፣ በዓለም የመጨረሻም አይደለም። ወደ ኋላችን ስንመለከት ሁልቆ መሳፍርት የሌላቸው ትውልዶች አልፈዋል። ወደፊት ስንመለከት እንዲሁ የሚቀጥሉ ይመስለናል። የእያንዳንዱን ሰው ጥረት ግረት ሲመለከቱት ርስት ጉልት ሲሻማ በድንጋይ በአለ ትልፍኝ ከአዳራሽ ሲገነባ ለብዙ ዘመናት ለመኖር ችሎታ የሚሰጠው የዋስትና ሰነድ በእጁ የጨበጠ ነው የሚመስለው። ነገሩ ምንም ነውር የለበትም። በገዛ ራሱ ጠባይ እየተመራ የሚፈጽማቸው ተግባራት ናቸው። ከግሪክ ሚቶሎጂ ፕላቶን የጠቀሰ አንድ ተረት አለ። ይህም ዳና ኢዴይስ ስለሚባሉት ሴቶች የሚነገረው ነው። እኒህ ሴቶች ለባሎቻቸው የሚገባቸውን እምነት ሳይጠብቁ ቀርተው ሲወሰልቱ ተገኝተዋል። የጋብቻውን ንጹህነት በሚጠባበቁት አማልክት ፊት ተከሰው በደላቸው ታውቆ እንዲቀጡ ተፈረደባቸው። ቅጣቱም የተሸነቆረ ማድጋ በውሃ እንዲሞሉ ነበር። ከላይ ሲሞሉበት ከስር ወዲያው ስለሚፈስ ማድጋው ምንም ጊዜ አይሞላ። ስለዚህ እነዚህ ስህተተኞች ሴቶች ዘላለም ውሃ ሲያመላልሱ ይኖራሉ ይባላል። ፕላቶን ከዚህ ተረት ቀዳዳውን ማድጋ ወስዶ በሰው ይመስለዋል። የሰውን የምኞትና የተምኔት ብዛት ሲያዩት ልክ እንደ ሸንቁር ማደጋ ነው በጨመሩበት መጠን እየጎደለ በረካ መጠን እየጠማው ነው የሚሄደው ሁሉ ጊዜ ካለው የበለጠ እንዲኖረው ይፈልጋል ባለው ላይ ካልጨመረበት ያ ያለው እያነሰበት እየተቀነሰበት ይሄዳል በዚህ ምክንያት ብዙ ያለው አይተርፎም ዘቦ ብዙ እያተረፈ ወደፊት ወይም ወደኋላ መመለስ ማደግ ወይም መኮሰስ ከነዚህ ሁለቱ መምረጥ አለበት ባሉበት ለመቆየት አይቻልም። ቁም ያለው የሚል እንዳይወርቅ መጠንቀቅ አለበት ስለዚህ ደንበኛው ሰው ሁል ጊዜ ነቅቶ ተግቶ በየጊዜው ምኞቱን ተምኔቱን በማርካት የገዛ ራሱ ድል አናጺ ገንቢ ነው የተምኔታችን መብዛት ምንም ተንኮል የሌለበት ንጹህ ሰብአዊ ስሜት ነው ለምኞቱ ለተምኔቱ ዳር ድንበር የሌለው በመሆኑ የስልጣኔን ጎዳና ተልሞ ራሱንና በራሱ ዙሪያ ካለው ዓለም ጋር ያለው ግንኙነት ለማሻሻል ሁል ጊዜ ያለ ረፍት ይጣጣራል በዚህም ምክንያት ስልጣኔ የሚባለው ነገር እያደገ እየዳበረ ይሄዳል። ከንግግሬ አርዕስት አሁን የደረስኩ ይመስለኛል። የስልጣኔ እድገት የሚባለው አሐዝ ህይወታዊ ከሆነ ነገር ጋር የተያያዘ ነው። ህይወታዊ የሆነ ነገር ሁሉ ደግሞ ጊዜ ወይም ዘመን በሚባል መስክ ላይ የተዘረጋ ነው። ዘመን አንድ ተዛማጅ አሐዝ ቦታ አለው ይባላል። ዘመንና ቦታ፣ ታይም ኤንድ ስፔስ። እነዚህ ሁለቱ የሰውን ህላዊና ተግባር የሚወስኑ መሰረታዊያን ህግጋት ናቸው። አርስቶትል መጀመሪያ ካታጎሪያ ብሎ ጠርቷቸዋል። መሰረታዊያን ህግጋት ማለት ነው ከአዲስ ዘመን ፈላስፎች አንዱ ኢማኑኤል ካንት በዚሁ ስም 12 መሰረታዊያን ህግጋት ሲቆጥር ጊዜና ቦታንም በእነሱ መካከል ጠቅሷል። የሰው ሂላዌ ወይም ኤግዚስተንስ ኑሮውን በማናቸውም ረገድ የሚያከናውነው ተግባር ካለበት ጊዜና ቦታ ጋር የተያያዘ ነው። በእነዚህ መስክነት ላይ የተዘረጋ ነገር ነው። የዚህ ዘመን የዚህ አገር ስልጣኔ ይባላል። ቦታን ትተን ስለ ጊዜ እንነጋገር። ጊዜ ወይም ዘመን ክፍል ክፍል አለው። በዚህ መሰረት የሰው ህይወትና ከሱም የሚገኙት ነገሮች ሁሉ ክፍል አላቸው። ጊዜ በወፍራሙ በልፈት ባህሎት በትንቢት ይከፈላል። የሰውም ሕይወት ጊዜ በተባለው መዳሉ ሲመጠን የሚቀጥሉት ክፍሎች ይኖሩታል፤ ልደት፣ እድገት፣ ምልአት፣ ብልየት፣ ጥፋት። ሰው ይወለዳል፣ ያድጋል፣ ከሙሉ እድሜ ይደርሳል። ግን ወኩሉ ከመ ልብስ በል ይበል ያረጃል። ወለዘሰ ብልየ ቅሩብ ውእቱ ለሙስና ይጠፋል። የህይወት አውራ ጎዳና ይህ ነው። ካልጨነገፈ በስተቀር ግድ በዚህ ማለፍ አለበት። ከሰው ጥረት የሚገኘው ስልጣኔ የሚባለውም ነገር ያስገኘውን እድል ተካፋይ ነው። በህይወት ህግጋት ስር የሚተዳደር ነው። ለልደቱ ጊዜ ያለው፣ ለእድገቱ ጊዜ ያለው፣ ይጎለምሳል፣ ያረጃል፣ በመጨረሻም ይወርቃል። ግን እዚህ ላይ ነው ልዩነቱ ‘ ም በኋላ ለመነሳት ይቻላል ስልጣኔ ከመንፈስ የተገኘ እንደመሆኑ የዘላቂ ነዋሪነት ጠባ ያለው ከሞተ በኋላ ለመነሳት ይችላል ስልጣኔ የሚወለድ የሚያደግ ነገር ነው ስንል ምን ማለታችን ነው ስልጣኔ ይወለዳል ያውም በጭንቅ አመጦ የሚወልዱትም አሉ ሄል የሚባለው ፈላስፋ እኒህን ሰዎች ሄሮይን ብሎ ጠርቷቸዋል ታሪካውያን ሰዎች ወይም ጀግኖች ማለት ነው በምሳሌ ለመናገር ዘመን ሁልጊዜ ወጣት የሆነች ጤናማ ሴት ነች ግን ጤናማ ጎበዝ ጎልማሳ ካላገኘች አተወልድም መካን ሆና ለመቅረት ትችላለች። የልቡና ግለት ያላቸው የመፍጠር የማስገኘት ከአሁኑ ድንበርና ወሰል የማለፍ ፍቅርና ወይም ብርቱ ስሜት ያላቸው ሰዎች ባገኘች ጊዜ ዘመን መልካም ወላድ ሴት ነች። የኒህ ጀግኖች ምኞት እንደ ህመም ማለት ነው። ቅስፍ አድርገው ይይዛቸዋል። ነቲንግ ግሬት ኢን ዘ ዎርልድ ሀዝቢን አካምፕሊሽድ ዊዝአውት ፓሽን አለ ሄግል። ፓሽን የሚለውን እዚህ ላይ ህመም እንበለው። ያለ ህመም በዚህ ዓለም አንዳች ትልቅ ነገር አልተገኘም። ህመም ፋታ አይሰጥም። ጣትን እንኳ በር ሲገጨው መላ ሰውነት ይታመማል። ለእመ ሐመ አሀዱ አባል ይታመም ኩሉ አካል ሊህም ታሪክን ስልጣኔን የሚያስገኙ ጀግኖች ብርቱ ህመም እንደያዘው ሰው ፋታ የላቸውም እረፍት የላቸውም። ሰላም ጸጥታ አያገኙም። ቀን ያቅዳሉ፣ ይሰራሉ፣ ያሰራሉ፣ ሌሊት ያስባሉ፣ ያለማሉ፣ ይባንናሉ። የብዙዎች እድል በእነሱ ትከሻ ያረፈ ይመስላቸዋል። በብዙዎች ፈንታ እነሱ መድከም እንደሚገባቸው ይሰማቸዋል። የብዙዎች መንፈስና ኃላፊነት ተሸካሚዎች ናቸው። የራሳቸውን እኔነት ጨርሰው ክደው ከብዙዎች ላወይ ጋር ደባልቀውታል። ጥቅም ተድላ፣ ደስታ አያውቁም። እንዲያውም ችግርና ጭንቅ፣ ሀዘን አያጣቸውም። እንደ ጧፍ መብራት ማለት ናቸው። ለሌሎች ብርሃን ይሰጣሉ። እነሱ ግን ተቃጥለው ያልቃሉ። ከታላላቅ መንግስታት መስራት ተከታዮች እስክንድር በወጣትነቱ ሞቷል። ቄሳር ተገድሏል። ናፖሊዮን ተግዟል። ሌሎችም እንዲሁ የተረሳ ማሰሮ ይመስል የሰው ሕሊና ለብዙ ዘመናት በተረጥር ሾታ ጅሎ ሲኖር በገዛ ጥረታቸው ከመቅድማዊ ጽሬትና ንጹህነት ለመመለስ ከደከሙት እነ ሶክራቲስ በመርዝ ተሞተዋል። ለፕላቶን ላሞሌ ጨው ተሽጠዋል። እነ ጆርዳኖ ብሩኖ በጧፍ ቀሚስ ተቃጥለዋል። ምንም እንኳ በዚህ ተራ መጥቀስ ባይገባንም ለኢየሱስም ተዘጋጅቶ የቀረበለት መስቀል ነው። ኢትዮጵያዊ ባለቀኔ እንስሳት እንኳ የማይሰሩት ተግባር አድርጎ ይመለከተዋል። ለነዚህ የስልጣኔ አባቶች ከተዘመረው የአማርኛ ግጥም ባጭሩ ለመጥቀስ እወዳለሁ። ከከባድ እንቅልፉ ሰውን ለመቀስቀስ ከጥንታዊ ክብሩ ዳግም ለመመለስ ቢነሳ ሶክራቲስ ቢወለድ ኢየሱስ እነስም አይጠሩ ሳይፈሩ ሳያፍሩ የሳጥናይ ልጆች በገቢር በሀብት ወደው መረጡና ከብርሃን ጽልመት ያንም በጎልጎታ ይህንም በእስር ቤት በመስቀል ሰቀሉት በመርዝ ገደሉት የነሱን ባንዲራ ያነሳ ሕያው ሰው በዘመናት ሁሉ ያውድል ደረሰው ለተመልካች ከቴ ይመስል የለም ወይ ዓለም ለዘላለም የተንኮል ሲሳይ ከፓንዶራ ሙዳይ ይጅጉን ካማረ። የዓለም ሁሉ ካብቶች ከቶ ከነበረ ሁሉም በረሩና ተስፋ ብቻ ቀረ። አሁን መች ተዋል የሰው ልጅ ተስፋን ልቡ የብረታ በጭንቁ መጠን ቀስስ ብሎ ያዜማል የተስፋ ዘፈን። አማን በአማን አማን በአማን ይመጣ ይሆናል የተሻለ ቀን። በተስፋው ምድር ሰውን በአምደ ብርሃን ወይ በአምደ ደመና መርተው የሚያደርሱ ሰዎች አሉ። እኒህ ሰዎች እንደ ፀሐይ ማለት ናቸው። አንድ ጊዜ ይወጣሉ ብርሃናቸውን ሰጥተው በጊዜያቸው አልፋሉ። በነዚህ ብርሃንነት ሰው በስልጣኔ ጎዳና ላይ ያለ አንዳች እንቅፋት ወደፊት ይራመዳል፣ ስለ ኑሮ የሚያስፈልጉትን እውቀቶች ያከማቻል። እኒህ ሰዎች ነቅ፣ ንጹህ፣ ጥሩ ምንጭ ማለት ናቸው። ከገዛ ህላዌያቸው ጥልቀት ሀሳቦችን ያመነጫሉ የሌሎችን ጥማትና ረሃብ ያረካሉ። ስልጣኔ የሚያደርግበት ዘመን ይህ ነው። ዘመኑ በጣም ረጅም አይደለም፣ 50 ወይም 100 አመት ቢሆን ነው። ከዛ በኋላ የተወላጆች ዘመን ይከተላል። በዚያን ጊዜ በከመይ እከሌ እንዳለው እየተባለ ያለፈውን የመንፈስ ውጤት በመጥቀስ በመተንተን በማብራራት ብቻ መንፈስ ህይወቱን ይወስናል። ብርሃናቸው ጨረቃዊ ጠባይ ይወስዳል። ጨረቃ ብርሃኗን ከፀሐይ ነው የምትወስደው ይባላል። የእነዚህም ብርሃን ካለፉት ከእውቀት ጀግኖች ነው የሚገኘው። ያለፈው ዘመን ክላሲክ ይባልና ለመጪው ዘመን ሁሉ ምሳሌ ይሆናል። ግን መንፈስ የገዛ ራሱን ምንጭነት በራቀ መጠን ከውጭ ካፋ በተወሰነ በተመራ መጠን ጉልበቱ እየደከመ ነው የሚሄደው። ህይወቱም በደከመ መሰረት ላይ ይቆማል። ሀሳቡም ጥንቃቄውም አካላዊ ስጋዊ የሆነ ይሄዳል። በዚያን ጊዜ ስልጣኔም የድቀት ዝንባል ይሞክረዋል። ድቀቱም ከጊዜ በኋላ አይቀርለትም ግን ከዚያ ሌሎች አያላን መናፍስት ተነስተው ባጠገባቸው የነበረውን ጊዜ አልፈው ክላሲክ ከሚባለው ዘመን ጋር ቀጥታ ግንኙነት ያበጃሉ። የትልቁን ዘመን መንፈስ ጠጥተው በሱም ሰክረው እንደገና ያንን ወደ ህይወት ለማምጣት ይነሳሉ። የስልጣኔ ዳግም ልደት ወይም ሬናይሰንስ የሚባለው ጊዜ ይፈጸማል። የቀድሞም ክላሲክ ስልጣኔ ልክ እንደነበረ መልሶ ለማስገኘት አይቻልም። ግን ያንን ዓላማ በማድረግ ሰው ሲጥር አንድ መሰሉን ለማስገኘት ይቻላል። ስለ ስልጣኔ ልደትና እድገት በረቂቁ መናገራችን ቢበቃ ይሻላል። ለተነገረው ማስረጃ የሆን ዘንድ ሁለት ስልጣኔዎችን እንመለከታለን። መጀመሪያ የአውሮፓን፣ ከዚያም በኋላ የሀገራችንን ስልጣኔ። በሚቀጥለው ሰዓት የአውሮፓ መንፈስ በሚል እንናገራለን።